ሰላም ሰላም ሰላም፣ ውድ ቤተሰቦቻችን እንደምን አላችሁ? እንደምን ቆያችሁ? ዛሬ ለየት ባለ በልደት ቪዲዮን የመጣለውና ቤተሰቦች፣ የማን ልደት ነው እያላችሁ የኔ የእኔ ልደት አይደለም ቤተሰቦች፣ የእኑዬ ልደት ነው። እኑዬም ቤት ጠፍተን ነበረ፣ በአንዳንድ ባለመመቻቸት በነገሮች በመደራረብ አልተገኘንም ነበር። ዛሬ ግን እኑዬን ሰርፕራይዝ ልናረጋት ከች በለናል። ልደቷ ነው ዛሬ እንኳን ተወለድሽልኝ ልንላት ነው በጣም ትልቅ ትልቅ የሚባል ፕሮግራም አይደለም ያዘጋጀ ነው። ቀለል ያለ ነገር ነው፣ ግን ዋናው ነገር ቀኑን ማስታወሳችን እና ማሰባችን እንዲሁም እንኳን ተወለድሽልን ለማለት ጭምር ነው። ይበልጥ ለእኔ እንኳን ተወለድሽልኝ ለማለትም ጭምር ነው እና ቤተሰቦች እናንተም እንግዲህ እንኳን ተወለድሽ በሏት፣ ኮሜንት ላይ አበረታቷት። ይህንን የዩቲዩብ ቻናል ደግሞ ሰብስክራይብ እያደረጋችሁም አበረታቷት። እንግዲህ የእሷ ቻናል ይሄ እያበረታቷችኋት፣ ደግሞ ሰብስክራይበሯ ቀጥል ከፍ ከፍ ትበል። እንቀጥላለን እዚህ ውስጥ ደግሞ አንዳንድ ነገሮች ያሉ ቤተሰቦች ላሳያችሁ፣ ውስጡ ላይ ያለውን ነገር ደስ የሚል ነገር አለ። መቼም የሆነ ልደት ተብሎ በባዶ በገገማው የለው በገገማው ስለሌለው፣ ይኸው ቤተሰቦቼ፣ ይኸው ይኸው ይታያል ብዬ አስባለሁ። ይሄ ይኸው እንኳን ተወለድሽ፣ እኑዬ ይላል ማለት ነው። እንግዲህ የእሷ ልደት ዛሬ በሰፊው በአሪፉ እናከብረዋለን። የአንዳንድ ነገሮችን እናቀራርባለን። እንግዲህ ቢላ ቢላ ምናምን ቢላ ይሄድም ተጣብቁኝ። እዚች ጋ ይኸው ማንኪያ እና ሹካ ቢላ አምጥተናል። ቢላ ያው ዩቲዩብ ላይ እንደዚህ አምጥታችሁ ካሳያችሁት ዩቲዩብ ቪዲዮን ይደልጠዋልና ለዛ ነው ያላሳየዋችሁ። እዚ ጋር ቢላ ያለን ማንኪያ፣ ሹካ አቀራርበናል። እንግዲህ ተጠባቂዋ እንግዳ እስክትመጣ እየጠበቀን ነው። እንደነገርኳችሁ ይህንን ቤት ሰብስክራይብ ማድረጋችሁ እንዳትረሱ እወዳችኋለሁ። አብራችሁን ቆዩም እየጠበቅን ነው ቤተሰቦች። እዚች ጋ ግን እዚች ጋ ቦርሳ አለ። ይሄ ሰውዬ ምንድነው ተሸክሞ የሚዞረው እያላችሁ ይሆናል። እዚህ ጋ ቦርሳ አለኝ ቤተሰቦች። አልመጣችም ቤተሰቦች። አንድ ጓደኛዋለች አለች እና ይዘሻት ብያታለሁ። እኔ እንደነገርኳችሁ ቡታጀራ ውስጥ አልነበርኩኝም ለአንዳንድ ስራ ጉዳይ ወጣ ብዬ ነበር እንደሌለውና እንደም አልመጣም ጭምር ስለምታውቅ ልደቷን ከእነ እንደረሳሁት ነው የምታውቀውና፣ ልደቷን አልረሳሁትም። እኑዬ ልደትሽን አልረሳሁትም። እንዴት እንዴት ሆኜ እንደመጣሁ ነ የማውቀው እንግዲህ እነግርሻለሁ። በኋላ ግን እሷ በቃ ሄድች ልትታዘበኝ ነው በእሷ ቤት ማለት ነው። እና እኔ ቀደም ብዬ ደርሼ ስጓዝ ነው ያደርኩት ቤተሰቦች ስጓዝ ማለት ነው። እና ከች ብያለሁ። ልደቷንም በአሪፍ እናከብረዋለን። ይሄ ቦርሳ መንገድ ልሄድ ቤተሰቦች፣ እዚህ ውስጥ ስጦታ ይዤላት መጥቻለሁ። ስጦታ አምጥቼላታለሁ። እሱ ስጦታ ደግሞ ለሁላችሁም ለሁላችሁ ቤተሰቦች ሰርፕራይዝ ነው። ምን እንደሆነ ታዩታላችሁ። ትንሽ ወጣ ያለ ነገር ለየት ያለ ነገር ይመቸኛል። እ ትውደደ ትውደዷ አላውቅም። ከጀርባዬ ደግሞ አንድ ሰው አለ ቤተሰቦች፣ ሰልፊ ላይ ስለማደርገው ታዩታላችሁ ማን እንደሆነ የያዘው እንጠብቃት አንድ እንግዳ መቷል መጥቷል ናስቲ ነው ከጀርባ ያለው ሰው መጨረሻ ነው የምታዩት ቤተሰቦች አንድ እንግዳ መጥቷል አይ ወደዛ አይደለም እዛች ቅድሚ የእኔ ልደት ነው ና ልደቴማ እንደሆነ ይ እዚህ ችግር አለው ታያለህ እንኳን ተወለድኩ ቤተሰቦች በአመት ሶስቴ ነው እንደ አንተ ልደት ይቀበረው። ይሄ ሰውዬ ከብቶ ችግር አለበት። በአመት ሶስቴ አይደብርህም? አይደብርህም? ባይሆን ና አንድ የክብር እንግዳ አለን ዛሬ። ቁጭ በል ቤተሰቦቻችን። እንግዲህ የሚኖረንን ቆይታ እና አንድ ሰው ከጀርባ አለ ብያችኋለሁ። እሱን ሰው ላሳያችሁ ነው። አብራችን ነው፣ ባለልደታችን እዛች ጋ ነች። ዋው ነች። ዋው ሆናለች። እንግዲህ ልደታችን ደረሰች ማለት ነው። ፏ ተብሏል፣ ዝንጥ ተብሏል። ቅርባብ ነው። እስኪ ይታያል አይታየም? መልካም ምኞታችንን እንግለጽላት። የእኔ እናት ነፋመት ኑሪልኝ። ቤተሰቦቻችን እንግዲህ እንደነገርኳችሁ እንደማልመጣ ነው የምታውቀው። ለእናንተ ትንሽ ነው የነገርኳችሁ። ስጓዝ አድሬ ለመድረስ ሌላ አሁንም መንገድ ግን መድረስ ስላለብኝና ልደቷን መስታወስ ስላለብን በአሪፍ ለማክበርም ጭምር ነው የመጣሁት። እናትዬ ነፋመት ኑሪልኝ፣ ከሚባለው በላይ ነፋመት ኑሪልኝ ተመኝናት ሆነ እሺ ቃልዬ በጣም ነው የምወድሽ። ሃፒ በርዝዴ። በጣም ነው የምትወዳት። ሃፒ በርዝዴ። አልኳል ቤተሰብ። አልኳል ፊኒሽድ ነው። ምንም ማርዘም ማረዛዘም አያስፈልግም። ካሜራማን መጨረሻ ነው። ነግሬያቸው አለ ቅድም በቃ። ኬኳን ቁረጫት፣ እናንተ አታጨበቸውም። Happy birthday to you. Happy birthday to you. አዎ ቤተሰቦች፣ እንግዲህ ቀለል ያለች ነገር ነው ነግሬያቸዋለሁ። መጀመሪያ እንዬ ከዚህ በላይ ይገባሻል፣ ከምልሽ በላይ እንደማልመጣ ነበር የሚነጠርኩሽ ግን የምንመጣበት ነገር ግዴታ ነው ብዬ ግዴታ መልጠወኝ በኋላ ደግሞ ስፊ ማረብታል እኔ ግን እዚህ ውስጥ ቤተሰቦች ቅድም ያልኳችሁ ነገር አለ እና ትግስት ጋር የሆነ ነገር ይዤላት መጥቼ ያለው እንደነገርኳችሁ፣ በቻልኩት አቅም ልደቷን እንድትረሳ እኔ ደግሞ እንደረሳሁት አድርጌ በጣም አክት እያደረኩኝ ነበረ። ግን አልረሰትም፣ ቤተሰቦች ግን የረሰት መስሎች ነበረ። ቀኑ ረስተዋል። ቀኑን እንኳን አትርሽ ትንሽ ለየት ያለ ነገር ስለሚመቸኝ ነው። እንዳልኳችሁ ቤተሰቦች ትንሽ ለየት ያለ ነገር ይመቸኛል። ይሄ ልጅ ምንድን ነው ለየት ያለ ነገር እያላችሁ ይሆናል። እንዬ፣ ገምቼስ ምን ይመስልሻል? እኔ እንጃ፣ እኔ አላውቅም በእውነት፣ እኔ አላውቅም። እውነት በይ፣ በእውነት እ ገምት ገምት እስኪ። በውርሳ ይዛሃል። በእርግጥ ያው ምናልባት የመኪና ቁልፍ የመኪና ቁልፍ በጣም ከዚህ በፊት ተደረገይደገም ብሎ ይደገም ብሎ ይሆናል። አይ ለነገሩ የልሽ የመኪና ቁልፍ ሌላ ድገም፣ መኪና ከዚህ በፊት የመኪና ቁልፍ ሶሪ፣ ቤት፣ ቤት ሰሙ ምን ይላት የምታ ይመስለሻል? እዚህ ውስጥ መኪና መኪና እንዴ ሁለቴ መኪና ይሰጣል? ይኸውልሽ መኪና ብለዋል። ስለዚህ መኪና ነው መሆን ያለበት። ይቀር ይሄ ነገር ይመልስ። ሌላ ነገር ከም ቤት መኪና፣ ቤት መኪና። ሁለቱም ወደ ቤት ዞረዋል። እሺ፣ ቤት እንዳላችሁት። ቤት ቤት ቢሆን እንደዚህ በትንሹ ቀለል ብቻ ይደረጋል። ልደትስ ቢሆን እንደዚህ በቀላሉ ቀለል ይደረጋል፣ አይደረግም። ግን ያው እኑዬ ከበድ ያለ ነገር አትወድም። አቃል ይሄን የመጀመሪያው ላወጣው ነው። የመጀመሪያው ማግ ነው፣ ቤተሰቦች ማግ ነው። እና ምንም ማድረግ አይቻልም። ቀልል ያለ ነገር ነው። ይታያል፣ ይታያል። አንድ ነገር ላሳያችሁ። ሌላ ምን እንደሚል አሳያችሁ። አሳያችሁ ሌላም ፎቶ አለጽሽ። እሺ አንደኛው ይሄ ነው፣ ቤተሰቦች ብዙ ነገር ነው ይዤ መጣሁት። እሷ በዚህ ነው የምጠጣው። ጆሲ አንተ በሃይላንድ መጠጣት ትችላለህ። እሺ እዚህ ነገር ውስጥ ደግሞ ምን ያለ ይመስላችኋል? እዚች ጋ ምን ያለ ይመስላችኋል? ፕሮማክስ? አይደለም ፕሮማክስ እኮ አለፈበት። ምን ይመስላችኋል? ስለዚህ ሀሳቤ ተሳትቷል። ስልክ እንዲመስላችሁ በጣም በብዙ አሰቢያ አሰቢያ የመጣሁት ነገር ነው። ምን ይመስልሻል? ዝም ብሎ አንዴ ካሜራማኑን ወደዚህ አምጠዋ ቀይሮ አንድ ጊዜ ይህን ከካሜራማን ጋር እ ተጨቃጭቄ ተጨቃጭቄ ነው መከፈት ያለበት እ ባዶ ካርቶን የመሰለሽ እውነበ የምር ናይ ካሜራማን ነይ። ካሜራማን ዛሬ የነበረው እንግዲህ ወሳኝ ሰው ነው። ምኞትሽን ግለጪ፣ ከዛ አሳይሻለሁ ነው። ረብሻለሁ ገና መለሷ ብይ ነው። ፕሮግራሙ ላለማበላሸት ነው ተጨቁኝ ያለው ካሜራማን ተደርጌ መናገር ይፈልጋል። ነገር እንግዲህ ያው እኔም አላወኩም ነበረ በመሰረቱ ቤተሰብ፣ ግን ደግሞ ከዚህ በላይ ማዘጋጀት ነበረብን። ኖርማሊ ካለው ነባራዊ ሁኔታ አንጻር ምቻ አልሆነልንም። እንግዲህ ቃልዬ እንኳን ትውለች እኔም እንኳን አወቅኩሽ። እንግዲህ በጣም ነው መውደስ ነፋ አመት ኖሪልኝ። እኔ እናት እና አሳየና አቤኔ አንጀቴን በላው እኮ ቤተሰቦች፣ እንግዲህ ሁሉም አላወቁትም። አዝኛለሁ። ለነገሩ አታውቁትም። ወጣ ያለ ሰው ነው የሚያውቅ የአይነት ነገር። ወጣ ያለ ሰው ማለቴ ከከተማ የሚወጣ ሰው ነው እንደዚህ አይነት ነገር ሊያቅ የሚችለው ችእሚ ቤተሰቦቻችን ሁላቸውም ያላወቁትን ነገር በመጀመሪያ ላሳያችሁ ነው። ለየት ያለ ነገር ይመቸኛል ብያችኋለሁ። ያልተደረገ ነገር ማድረግም እወዳለሁ። ለማን? ለልዩ ሰው፣ ለእኔ ልዕልት። ይሄ ከዚህ በላይ ይገባታል። ታይቷችኋል? ቤተሰብ ይታያል። መልካም ልደት የእኔ ልዕልት፣ እንኳን ተወለድሽልኝ። የመጀመሪያው ይሄ ነው። የሁለተኛውን ደግሞ ላሳያችሁ ቤተሰቦች። ሁለተኛውንም ቤተሰቦች ላሳያችሁ

ቤተሰቦች እንግዲህ እንዬ የራሷን ብራንድ እንጂ ከዚህ በኋላ የሰው ብራንድ አትበላም። የራሷን ብራንድ እንደዚህ ትበላለች። እንደዚህ ደግሞ የሚያማምሩ ነገሮች ደግሞ እንዲሰራላችሁ ከፈለጋችሁ ኮንታክት አድርጓት። ይህንን ማሽን በቅርብ ነው ያስገባችው። እሱ አታውቅም እኛ ያስገባ ነው፣ እና ለምን በራሷ ብራንድ ልደቷን አናከብረን ብዬ ነው። ብዙ ያልነገርኳት ነገር አለ። ከቪዲዮ በኋላ ብዙም እነግራት ነገር አለና ቤተሰቦች ያው ሁሉ ነገር ሚዲያ ላይ አይወጣም። ይሆን ናት። ይሄ ፌስታል ደግሞ ላላወቃችሁ ሰዎች ነው። መልካም ልደት! መልካም ልደት! መልካም ልደት! ቆይ ቆይ ቆይ፣ በፀባይ በፀባይ። ቤተሰቦቻችን እንግዲህ የነበረን ቆይታ ይህንን ይመስላል። ግን እስካሁን እኛ አወራን፣ ታውራ እስኪ እሷ ደግሞ አውሪ። ጠርጥረሻል ገምተሻል? ማል ስትይኝ አልማል ኩልሽም ስልኩን ዘጋሁት ስትይ አንቺ ደግሞ ለነገር በይኝ። ሰላም ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። ትንሽ ተጠፋፍተን ነበር መሰለኝ፣ ዛሬ ተገናኘን። በእኔ እንግዲህ በልደቴ ቀን ማለት ነው እና ቤተሰቦች ጆረን ለመናገር አልገመትኩም ነበረ። በጣም ሞዳት። የምር ነው አብሮ አደጌ መላስ ጓደኛ ናት። እና እሷ የምር ቪዲዮ ላይ እስከ ዛሬ ቪዲዮ ላይ መውጣት አትፈልግም ምናምን እና በቃ ማለት ቤት ውስጥ ትንሽ እሱ ባለመኖሩ ምክንያት ደብሮኝ ስለነበረ እዚህ ካፌ ውስጥ መታ ልጋብዘኝ እንደሆነ ነው እኔ የማውቀው ልብሱን ላልቀይርም ብያት፣ በቃ እሷ ጋር ነው እንትን ስንል የነበረው እና ምንም አልገመትኩም። ምክንያቱም ዛሬ ቢሆን የለውም ያለኝ ልገምት ይችል ነበር ግን ከትላንትና ነው ብቻ፣ በዚህ ሰሞን የለውም ብሎኝ አልተገናኘንም እና ምንም አልገመትኩም ነበረ። በጣም ነው የማመሰግነው፣ አመሰግናለሁ። ማለት ማለቴ እንጃ አይቻልም። በእርግጥ ግን እረዱ። በጣም ነው የማመሰግነው። በጣም ነው የማመሰግነው። ክበሪልኝ። በጣም ነው የማመሰግነው። በጣም ነው የምወዳት ታውቃላችሁ። እሷም በጣም አሁን ላይ እንግዲህ ያው እሷ ቪዲዮ ላይ ባትወጣም በውስጥ መስመር ጓደኛ ናት። እሷ ደግሞ በሁለቱም በኩል ጓደኛ ናት እና በጣም ነው የማመሰግነው። ደውዬ ክበሪልኝ፣ ዶሲ በጣም ነው የማመሰግነው። አንተንም ክበሪልኝ። በቃ በጣም ደስ ብሎኛል። ብቻ ቪዲዮ ላይ ካልገባው እያለ ነው ይሄ፣ መመስገን ይወዳል ይሄ ልጅ እና ቪዲዮ ላይ ካልገባው እያለ ነው። ቤተሰቦቻችን እንግዲህ እዚች ጋር ኬክ አለ፣ እሱን በላበላ አድርገን ወደ ቀጣይ ፕሮግራም የምንሄድ ይሆናል። አብራችሁን ቆዩ፣ እንወዳችኋለን።